ነገር አታስቀምጡ። ሀኒ ብላችሁ የሆነ ቃል አታስቀምጡ። ሀኒ ብላችሁ የሆነን ጥያቄ አትጠይቁኝ። ምንም አይነት ጥያቄ ለእናንተ መልስም የለኝም፣ ጥያቄም የለኝም። እኔ አይምሮ ወይም ጭንቅላቴም ራሴ ምንም አላስብም። የድሮ ሚስቴን የምትመስኛ እና ታዲያ የድሮ ሚስትን ስለናፈክ ነው እንዳናቡ የምትንገጫገጨው? እኔ ምን አባል አርግ። ሂድና ፈልጋ የድሮ ሚስትን በህይወት አለች ወይስ ሞታለች? አለች የት አባቷ እንኳን የሞተች ከሞተችም እዛ ከፈለገች ገነት ከፈለገች ገሃነም ስትቃጠልት ነው ገባኝ እኔ አንተን እኔ እኔ አንተን የምውድህ ሞታለች እና ምን አባላርግህ ታዲያ እና እኔ የሞተ ሰው መተኪያኝ እንዴ፣ ደደብ። ምን ይላል ይሄ! ቆይ እኔ የምላችሁ ማለት ነው አንድ ሰው አይምሮ ትክክል የሚሰራ ከሆነ ጤና ያለው ሰው ባሌን ከቀም ባሌን ባሌ ከአንቺ ጋር ቺት ካደረገ አሲድ እደፋብሻለሁ ይባላል። ቆይ አሁን እኔ እናንተ እንደምጠይቃችሁ ይባላል እንደዚህ ገና እኮ ነው። ካደረገ አሁን ባሌ ቺት ካደረገ ከአንቺ ጋር የፈለገ ጓደኛዬ ለምን አትሆኝም? ለምን ቱቱ ቱቱ ራሱ ለምን አትሆኝም? አሲድ እደፋብሻለሁ። ከአንድ ጤነኛ ሰው እንደዚህ አይነት ቃል ይወጣል ነው? ገና እኮ ነው። አይባልም እናንተ አሁን ማሰብ ያለባችሁ ሀናቡ ሂዳችሁ እንዳታዩ አለሽ ብላችሁ ቀናችሁ ከምትሉ፣ እኔ በአንድና በአንድ በራሴ ብቻ ነው የምቀነው አንዬ እላለሁ። በራሴ ነው የምቀነው አንዬ ዛሬም እንደዚህ ነሽ፣ እንዴት አይነት ጠንካራ ሴት ነሽ እያልኩ በራሴ ራሴ በራሴ ነኝ እንጂ የምቀነው እኔ በሰው አልቀነው። እኔ በእሷ አምስት ሳንቲም ያልቀናም። ግን አንድ ሰው ጭንቅላቱ ትክክል ከሆነ የሚሰራውን የሚያ ከሆነ እንዴት ነው ባል የፈለገ ጓደኛዬ ብትሆኝ ባሌ ከአንቺ ጋር ቺት ካደረገች አንቺ ላይ አሲድ እደፋለሁ። ላልሆነ ነገር እኮ ጎና። ይሄ እኮ ማለት ትውልድን ማበላሸት እኮ ይባላል። ምንድን ነው መሰላችሁ ይሄ የሚባለው? አሁን እሷ ባሏን ሰው ቺት ካደረገባት ከሌላ ሴት ጋር አሲድ እደፋለሁ ብላ ስትናገር ለሌሎቹ ደግሞ ምን አይነት መልእክት እያስተላለፈች እንደሆነ ታውቃላችሁ? ባሎቻችሁ ከሌላ ሴት ጋር ቺት ካደረጉባችሁ አሲርድፉባቸው ከፍላችሁ ግደሏቸው፣ አስገድሏቸው። እንደዛ እኮ ነው። ለእሷ አልሆነም፣ እሷ ከሆነ ብላ ነው። ለራሷ ከሆነ ግን የሆነባችሁ ደግሞ ካላችሁ ሂዱና ሴቷ ላይ አሲር ድፉባት፣ ሂዱና ሴቷን አስገድሏት። ትምህርት እኮ ነው። ሶሻል ሚዲያ ላይ ቁጭ ብላ ኮን ሄን የምትናገረው። ያ ማለት ስንት ሴቶች አሉ ባሎቻቸውን በጓደኞቻቸው በምናምን የተቀሙ እና እነሱን እኮ ማነቃቃት ይባላል። አሁን እኔ ሂዳችሁ አትዩ እየሰደበቻችሁ ሂዳችሁ ዩቱባን ምንሆነ ማቲው እንደምል። እሷ ደግሞ እያነቃቃች እኮ ነው ባሎቻችሁ የተቀማችሁ የዛሬ አመት የተቀማችሁ ዛሬ የተቀማችሁ ሰዎች የእሷ ገና ቢሆን ነው። ግን የሆነባችሁም የአሲድ ሂዳችሁ መድፋት አለባችሁ ማስገደል አለባችሁ። እንደዛ እኮ ነው የምትለው ሶሻል ሚዲያ ላይ አንድ ሰው ወጥቶ። የሶሻል ሚዲያ ፊገር ነኝ በሶሻል ሚዲያ እታወቃለሁ ብዙ አመት ቆይቻለሁ ካለ ብዙ ሰው እንደሚያየው ካወቀ እንዴት ነው እንደዚህ አይነት ትምህርት ለትውልዱ የሚያስተላልፈው ከዛ ይሄንንም ኖርማል ነው ነው የምትሉት ትውልድ እያበላሸች ግዳሉ አሲድፉ እያለች እየተናገረች ኖርማል ነው ኧረ በስመ አብ ኧረ እኔ እናንተ እንዴት እንደምታስቡ ከአንድ ሶሻል ሚዲያ ላይ ከቆየ ሰው እንደዚህ አይነት ቃላት አይ መውጣት የለበትም ሌሎች ስንት ሴቶች አሉ ባሎቻቸውንም ሆነ ቦይ ፍሬንዳቸው ቦይፍሬንዶቻቸውን የተቀሙ ቺት የተደረጉ እና እሷ ይህንን በምትናገር ሰዓት ምን እንደሚፈጠር ታውቃላችሁ? ሌሎቹ ቁጭ ብለው ልክናት ብቻ ደሙ ዋው ለካ ልክናት ፊንገር እንደዚህ ስትል ሰማሁዋል። ልክናት እሷ ቢሆንብኝ ብላ ነው ያወራችሁ። እኔ ደግሞ ሆኖብኛል፣ ስለዚህ ለምንድን ነው ይሄንን ነገር ማላደርገው ብላ ሂዳ ይሁን ብላ ትታ የተወቹን ነገር ኦኬ ቺት አደረገኝ ቀማኝ፣ በእሷ ምናም ብላ የተወቹን ነገር። እሷ እንደዚህ ስትናገር ለከ- እንዲማረግም እችላሉ ብላ። ሰይጣን እኮ ነው የሰይጣን መንፈስ ሆነ በሰው ላይ ጭንቅላት ለምከትተው። ከዛ ያቺ ሴት ሄዳ የሆነ ነገር ብታረግስ፣ ጓደኛዋን ወይም ወሬ በር ለእናንተ ይሄ ኖርማል ነው። በቃ ትውልድ የሚያበላሽ ነገር የሆነ የሚዘገንን። እናቴ እኔ እንደሚመስለኝ ከሆነ እኔ እኔ ክፉ እንዲናካት አልፈልግም። ይቺ እበት ጋለሞታ አሮጊት ፊቷ በፊት ቀጭን ነበረ። አሁን እንደዚህ ወደ ላይ የወጣ አሁን እንደ ክብ ነገር ሆኖ ይሄ እዚህ እዚህ ጋር እንደዚህ እንደዚህ ባታር ይሄን ብትገሸልጠው ይሄ ቤቢ ሄር ያደረገችውን ሴት ነገር ወደ ላይ ብታነሳው ከአናባ አይተናነስም፣ ግንባሯ ከአናባ አይተናነስም። ካያችሁት ይሄ እንደዚህ እንደዚህ አድርጋ አይታችሁታል። ግንባሯን ከየት አምጥታ እዚህ ድረስ እንደሸፈነችው እንዲህ ብትገልጥም ሴምሽት ነኝ ግንባሯ የኔን የሚያክለው ይች ጋለሞታ የደነዘዘች አሮጊት ጭንቅላቷን የሳተች እንደዚህ ብላ ሰውን፣ ትውልድን የሚያበላሽ ነገር አሲድ ድፉ ባሎቻችሁ፣ ተቀምታችኋል ቺት ተደርጎባችኋልና የዛሬ ለምን አስር ዓመት አይሆንም እንደገና እንዳዲስ አስባችሁ ሂዱና ሴቷ ላይ አሲድ ድፉ እያለች የምትመክር ሴትዮ፣ ይኸው ጓደኞች ካላችኋት የምትወዷት ሁኔት አሁንም እነግራችኋለሁ፣ እኔ ክፉ እንዲነካት አልፈልግም። ምንም እንድትሆን አልፈልግም። የልጅ እናት ናት፣ ልጇን ታሳድግ። ግን አይምሯን እንድትሰበስብ ምከሯት። የእናንተ ጓደኝነት ምን ላይ ነው? አሁን እሷ የምትናገረው ነገር እኛ እንደምንሰማው እናንተም ትሰማላችሁ። ፊንገርዬ፣ ያው ስሟን ታውቋታላችሁ። እኔ ፊንገር ማለት ስለምፈልግ ነው። ፊንገርዬ፣ እንደዚህ እኮ አይደለም፣ ተረጋጊ። ከአንድ በትሽ የሚወጣውን ነገር እያወቅሽ እንዲህ አይባልም ተብሎ ይመከራል። ቱቱ ማናቴ፣ ቱቱ ቱቱ ራሱ ብትሆን እደፋባታሉ ስትል እኮ። ቱቱ እኮ ውስጧ ክው ውጭዋ ከገግ እኮ ነው የሚለው። ውስጧ እኮ ድንግጥ ትብላለች። እንዴ እንዴት አያስደንግጥም ቱቱ አሁን አጋጣሚ እንግዲህ አስቡ ቱቱ ቤስት ፍሬንዷ ናት። የፊንገር ባድ አጋጣሚ ፊንገር ሽንት ቤት ሽንቴን ሸንቼ ልምጣ ብላ የሆነ ሬስቶራንት ተሰብስበ ሄደው ፊንገር ሽንቷን ወጥሯት ወይም መጎርጎር አምሯት የመጎርጎር አራራ ስላለባት ወይ ቆይ ሽንት ቤት ገባ ብዬ ለአንድ ለአምስት ጋር ጎርጎር ጎርጎር አድርጌ ራሴን አርክቼ ልመለስ ከአቅሜ በላይ ሆኗል ብላ ሽንት ቤት መጥቼ ሽንት ቤት ሄጄ ልምጣ ብላ ሽንት ቤት ስትሄድ ቱቱና የፊንገር ባል ቁጭ ብለዋል። ሰው እንደመሆናቸው መጠን ማውራት ይጀምራሉ። ሲያወሩ እየሳቁ ምናምን ነገር እየተሽኮረመመች ድንገት ቢያወሩስ የሆነ የሚገርም ጥያቄ ጠይቋት፣ ቱቱዬ እየተሽኮረመመች እየሳቀች ባሏን ብታዋራውስ የፊንገርን ባል። ከዛ ፊንገርዬ ፊንገሯን ጨርሳ ያው ችግር ስለለባት ፈንገር ፈንገር አድርጋ ጠረግርግ አድርጋ ነው እየትታጠብ አትታጠብ አላቅላትም። ከዛ ዘው ብላ ስትመጣ ቱቱና የፊንገር ባል እየሳቁ ቢገኙስ ወይም ድንገት እንደዚህ አይገርምሽም? ምናምን እያለ እንደዚህ እየነካከት ብትደርስ ስፊንገር ከዛም፣ ምንድን ይፈጠራል ብላችሁ የምታስቡት ቱቱ ላይ ምንድን ነው የሚፈጠረው? ኦልሬዲ ሊፈጠር የሚችለውን ነገር ተናግራለች። እራሷን አሲድ እደባለሁ። ከዛ ቱትዬ ያን እንዲህ ያለ ገጣጣ ጥርሷን ይዛ እንደገና የገዛ ጓደኛዋ አሲድ ስትደፋባት ሳሉ መሳል አለባችሁ። እንደ እንዴት አይነት ያገባው! ከዛ አስቡ የአረቢ አንድ ጭንቅላቱን ከሚያክሰው ሰው እንደዚ አይነት ንግግር አይወጣም። ስለዚህ መከሯት። እኔ ማን እንደሚመክርሽ አላቅም፣ ሴትዮ ማን እንደሚገስጽሽ ባላቅም፣ ፊንገር የሚመክርሽ ሰው ያስፈልግሻል። ከንደበትሽ የሚወጣው አይደለም ጠላቶችሽን ወዳጆችሽን የሚያስፈራ ነገር ነው። የገዛ ወዳጆችሽ እነዚህ በምትናገሪያቸው ቃላቶች ይፈራሉ። ለምን መሰልሽ ነገበን የሚባል ነገር አለ። ሰው ነው አይደለም ሰው። ጓደኛ እና ጓደኛ፣ እግርና እግር ራሱ እየተጋጨ አደናቅፎ ድፍት ያደርገናል። አይደለም ሰው ስለዚህ ጓደኞች ይጠቅላለ በዙሪያ ያሉት እነሱ ራሱ አንድ በታቸውን አውጥተው ስለማይነግሩሽ ሊሆን ይችላል እንጂ እነሱ ራሱ ይፈሩሻል። ምክንያቱም ከአፍሽ እየወጣ ያለው ቃላት ያስፈራል፣ ያስጨንቃል፣ ያስደነግጣል። ጭንቅላት ካለው ሰው አሲድ እደፋለው አይባልም፣ አይባልም፣ ነውር ነው አይባልም። እኔ ለምን የኔ ባል ቺት አይደለም በአንድ ሴት አይደለም በአስር ሴት ፍለፊቴ አስር ለአንድ ቺት ለምን አያደርገኝም? ምን አገባኝ? ከእኔ የጎደለው ነገር ኖሮ ሊሆን ይችላል፣ ወይም እኔ ሰልችቸው ሊሆን ይችላል፣ ወይም እኔ ሙሙስ መግባት መውጣት መሮት በቃኝ፣ ይሄ ሙሙ አቅለሸለሸኝ፣ ተቀያሪ ሌላ ሙሙ ፈልጌ ነው ብሎ ሊሆን ይችላል። እኔ ምን አባቱ አስቦ ሊሆን እንደሚችል ባላቅም ሄዶ ችት የሚያደርገኝ ፊትለፊቴ ቺት ቢያደርግ እኔ ቺት ያደረጉኝ ሴቶችን አሲድ አልደፋም። ለምን ለምን ብዬ ነው የምደፋው? ይህን እየተቆሰቁሻልሽ እንጂ ሌላ ትያለሽ ሌላ ሌላ። አንተ ቺ ታረክብኝ፣ በቃ አልተጣጣምንም ማለት ነው፣ አልተስማማንም ማለት ነው፣ ወዛችን ጣማችን አለቀ ማለት ነው፣ ተሰለቻችን ማለት ነው። ስለዚህ መንገድ እንቀያየራለን ማለት ነው። እሱ ወደዛ ጋር ሄዶች ቺት ሲያረግ እኔ ደግሞ አንዬ ይሄለን የሚያስፈልገኝ ምበይ መንገድ ፈልጌ ሌላ ወንድ ጋር ሄዳለሁ እኔ ለምን የሚያስደስኝ ፍላጎቱ ካለኝ ሌላ ሰው ፈልጋለሁኝ እንጂ ሴቶቹን ሄጄ አሲድ የምደፋበትም ሆነ ሴቶቹን የማስገድልበት ምንም አይነት ምክንያት የለኝም። አይደረግም። ሰባት ጊዜ አንቺ እኔ ይሄ በጣም የሚገራርም ሰው ልብ ብሎ አይሰማሽም እንጂ ሰው ልብ ብሎ አያዳምጥም እንጂ፣ ፊንገር ከአንድ በትሽ የሚወጡ አንዳንድ ቃላቶች ትውልድ ያበላሻል፣ ሰዎችን መጥፎ ነገር በሰው ላይ እንዲያሰቡ ያደርጋል። ምከሯት፣ ለማንኛውም አቡ ምከሯት። እኔ በጠረጴዛ ዙሪያ ሁን፣ እኔ በስልክ ይሁን፣ በቪዲዮ ይሁን በምትፈልጉት ነገር ብቻ ደውሉና ምከሯት። አጠገባችሁ ያላችሁ ሰዎች ምከሯት። እንዲህ ዝም ብላ ሰዎች ሰው ወዳጅ ራሱ እንዲያሳጣት የሚሆን ቃላት ስትናገር ቁጭ ብላችሁ አትይዋት። ይሄ ጓደኝነት አይደለም። ከእናንተ እንደውም ምን ይሻላሉ ልሶ ምክንያቱም ተይ እንደዚህ አትበይ እያልኳትም እኮ ነው። ፊንገር እንደ ፊንገርነቷ ስትረገጥ፣ ፊንገር እንደ ፊንገርነቷ ደግሞ ትመከራለች አይባልም፣ ትባላለች። እኔ አሁን ረገጣና ምክር አንድ ላይ ነው የማደርገው። እናንተ ግን እንወድሻለን ወዳጃችን አንደኛ ነሽ እያላችሁ አውቃችሁ እየገፋፋችኋት ልጅቷ እንደዚህ አይነት ነገር ስትናገር ታይ እንኳን የማትሏት ምን አይነት ጓደኞች ናቸው? ምን አይነት ጓደኞች ናቸው? አደባባይ ላይ ለሪከርድ የሚሆን ነገር ለትውልድ የሚቀመጥ ነገር ስታስቀመጥ ለልጇ፣ አሁን ይሄ ንግግሯ ለልጇ ነገም ልጇን ይሄም ኤፌክት ያደርጋታል። ምን እንደሚያደርጋት ታውቃላችሁ? ልጅቷ አድጋ ጓደኛ ምናምን ስትይዝ፣ ከጓደኞቿ ጋር እንኳን ብትጣላ የገዛ ልጇ ጓደኞቿ ምን ሊሏት እንደሚችሉ ታውቃላችሁ ብትጠል አንቺ እኮ እናቅሻለን ፣ እናትሽ አውሪ ናት፣ አንቺም የእናትሽ ቢጤ ናት። እናትሽ ሰው ላይ አሲድ እደፋለሁ እናትሽ ሰው ላይ ሰው እገድላለሁ አስገድላለሁ እያለች የምትናገር ሴትዮ፣ ይህንን እየሰማሽ ያደግሽ ለእኛ ልትመለሽ ነው ወይ ይሏታል፣ ልጅዋን የራሱ ልጅዋ ላይ የራሱ ችግር ይፈጥራል። አይደለም እሷ ስለዚህ ምከሯት። እኔ እኮ ምኑ ናችሁ ምንድን ይህን ያህል ከሶሻል ሚዲያ ላለመራቅ ነው። የሶሻል ሚዲያ አራራ ነው እንደዚህ የሚያደርጋችሁ ከሰራው ካልሽ እስከ ዛሬ ሶሻል ሚዲያ ላይ ቆይቻለሁ፣ ብር ሰርቻለሁ ምናምን ካልሽ ሶ አረጋጊው አረጋጊውና ሌሎቹ ደግሞ በአሁን ሰዓት እየሰሩ ላሉ ሰዎች ለእነሱ ቦታ ልቀቂና አንቺ ያለኝን እግዚአብሔር ይባርክልኝ ብለሽ ባለሽ ቀጥይ፣ በቻልሽው አቅም ቀጥይ፣ አትጥፊ ከሶሻል ሚዲያ ላይ ቀጥይ። ሶሻል ሚዲያሽ ነው ምናምን አርጊ ግን በአሁኑ ሰዓት ለምንድን ነው ከቅሌት ላይ ቅሌት፣ በውርደት ላይ ውርደት፣ ወዳጅም ጠላትም እንዳይኖ ለምን ታደርጊያለሽ? በዚህ ንግግርሽ አይባልም።